በጌዲዮ ኮሬና ቡርጂ ሀገረ ስብከት 21 ኢያማንያን በጥምቀት የሥላሴ ልጅነትን አግኝተዋል። ብፁዕ አቡነ አብርሃም ለ28 ዓመታት በካናዳ ለሰጡት አገልግሎት የምስጋናና የእውቅና መርሃ ግብር ተካሄደ። ማኅበረ ቅዱሳን ለመማር አቅም ለሌላቸው ተማሪዎች 19 ሚሊዮን ብር የሚያወጣ የትምህርት ቁሳቁስ ድጋፍ አደረገ። በሰሜን ሸዋ ሀገረ ስብከት በአረርቲ ደብረገነት ቅድስት ማርያም ቤተ ክርስቲያን ለግንባታ የተሰራ ርብራብ እንጨት ተደርምሶ ሕይወታቸውን ላጡ ኦርቶዶክሳውያን ወገኖቻችን መስከረም 26 በመንበረ ጸባኦት ቅድስት ሥላሴ ካቴድራል ብፁዓን አበው ሊቃነ ጳጳሳት የመንበረ ፓትርያርክ ጠቅላይ ቤተ ክህነት እና የአዲስ አበባ ሀገረ ስብከት የስራ ኃላፊዎች እንዲሁም ሀዘንተኞች እና ምዕመናን በተገኙበት ጸሎተ ፍትሐት ተከናወነ። መረጃው የጠቅላይ ቤተ ክህነት ሕዝብ ግንኙነት

በጌዲዮ ኮሪና ቡርጂ ሀገረ ስብከት በመንበረ ጵጵስና እና ወናጎ ወረዳ ቤተ ክህነት በሻራ ደብረ ሰላም መድኃኔዓለም ቤተ ክርስቲያን 21 ኢአማንያን በጥምቀት የሥላሴ ልጅነትን አግኝተዋል። ከተጠመቁት መካከል 19 አዳዲስ አማንያን ሲሆኑ የቀሩት ሁለቱ ደግሞ በቄዳር የተመለሱ መሆናቸውን የደብሮ አስተዳዳሪ ሊቀ ሥዩማን ቀሲስ ምህረት ገብረ ሥላሴ አሳውቀዋል። የመረጃ ምንጭ የጌዲዮ ኮሪና ቡርጂ ሀገረ ስብከት ሕዝብ ግንኙነት። ማህበረ ቅዱሳን ለመማር አቅም ለሌላቸው ተማሪዎች 1.9 ሚሊዮን ብር የሚያወጣ የትምህርት ቁሳቁስ ድጋፍ አደረገ። የኦርቶዶክሳዊያንም ማህበራዊ ተሳትፎ የሚያጎለብት የአሰራር ስርዓት መዘርጋት፣ በማህበራዊ ግንኙነት የጠነከረ እና የሚደጋገፍ ማህበረሰብ መፍጠር ማህበረ ቅዱሳን በሙያ ማህበራዊ እና ኢኮኖሚያዊ አገልግሎት ዘርፍ ትኩረት አድርጎ ከሚሰራባቸው ግቦች አንዱ መሆኑን የገለጸ ሲሆን ማህበሩ በየአመቱ ለመማር አቅም ለሚያንሳቸው ተማሪዎች የትምህርት ቁሳቁስ ድጋፍ ሲያደርግ የቆየ መሆኑን በመጥቀስ በያዝነው አመት 19 ሚሊዮን ብር ወጪ የተደረገበት የትምህርት ቁሳቁስ ድጋፍ ማድረጉን ገልጿል። ድጋፉ ከ11 ማዕከላት ማለትም ሰቆጣ፣ ወልዲያ፣ ደሴ፣ ግልገል በለስ፣ ነቀምት፣ ወላይታ ሶዶ፣ ጂንካ፣ ሻሸመኔ፣ ፍቼ፣ ደብረ ብርሃንና አዲስ አበባ ለተመረጡ 262 ተማሪዎች የተደረገ ሲሆን ካለፉት ዓመታት ጋር ሲነጻጸር የተሻለ ተደራሽነት ያለው ነው ተብሏል። በድጋፉ ርክክብ ወቅት በማዕከላት የሚገኙ የሀገረ ስብከት የወረዳ ቤተ ክህነት፣ የማህበረ ቅዱሳን እና የመንግስት መስሪያ ቤት ተወካዮች በመገኘት ምስጋናና መልእክት አስተላልፈዋል። ማህበሩ ከዚህ ባለፈ ወላጆቻቸውን በሃይማኖታቸው ምክንያት ላጡ ተማሪዎች ወረሃዊ የትምህርት ድጎማ እያደረገ ሲሆን በተፈጥሯዊ እና ሰው ሰራሽ ቀውስ ምክንያት በችግር ላይ ላሉ ወገኖች ጊዜያዊ ማህበራዊ ድጋፎችንም አጠናክሮ የሚቀጥል ይሆናል ሲል ገልጧል። የመረጃ ምንጭ ማህበረ ቅዱሳን። ለገዳማት እና አድባራት አስተዳዳሪዎች፣ ዋና ጸሐፊዎች የሥልጠናና የምክክር ጉባኤ በቅድስት ሥላሴ ዩኒቨርሲቲ አዳራሽ ተከናወነ። በመርሃ ግብሩ ላይ ብፁ አቡነ ሕርያቆስ የአዲስ አበባ እና ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ ብፁ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ፣ ክቡር መልአከ ምረት አባ ገብረ መድኅን ንጉሴ የሀገረ ስብከቱ ዋና ስራ አስኪያጅ፣ መጋቢ ትፍስህ ሙሉጌታ ቸርነት የሀገረ ስብከቱ ምክትል ስራ አስኪያጅ፣ የዋና ክፍል ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች ተገኝተዋል። የመረጃው ምንጭ የአዲስ አዲስ አበባ ሀገረ ስብከት ሚዲያ። ብፁዕ አቡነ አብርሃም ለ28 ዓመታት በካናዳ ለሰጡት አገልግሎት የምስጋናና የእውቅና መርሃ ግብር ተካሄደ። የብፁዕ አቡነ አብርሃም የኤድመንተን እና የመካከለኛው ካናዳ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የ51ኛ ዓመት ሐዋርያዊ አገልግሎት አስመልክቶ የመንፈስ ቅዱስ ልጆቻቸው ደማቅ የሆነ መርሃ ግብር አከናውነዋል። ብፁዕነታቸው ላለፉት 28 ዓመታት በአጠቃላይ በካናዳ 25 ዓመታት፣ በአልበርት ክፍለ ሀገር እንዲሁም በኤድመንተን ለ21 ዓመታት ማገልገላቸውን መላከ ሰላም ቀሲስ ገብረ ማርያም የኤድሜንተን ደብረ ሰላም መ መድኃኒያንም ቤተክርስቲያን ዋና አስተዳዳሪ ተናግረዋል። ኤርኒ ሪፎርምድ የኤድመንተን ከተማ ካውንስል በበኩላቸው ለመርሃ ግብሩ ያላቸውን አድናቆት ገልጸዋል። ይህ ፕሮግራም ለሌሎችም አርያ የሚሆን በመሆኑ በከተማ ከንቲባ እውቅና ተሰጥቷል ብለዋል። በእለቱም ብፁዕ አቡነ አብርሃም የሐዋርያው ጉዞ የሕይወት ታሪክ የሚያጠነጥን ዶክመንተሪ ፊልም ቀርበዋል። ቅኔ መወደስ፣ የሰንበት ተማሪዎች ዝማሬ እና ግጥም የመርሃ ግብሩ አካል ነበሩ። ብፁዕ አቡነ አብርሃምም መርሃ ግብሩን ያዘጋጁትን የመንፈስ ቅዱስ ልጆቻቸውን አመስግነዋል። አክለውም ይህ የሚገባኝ ባይሆንም ሃይማኖታችሁን እና ቤተ ክርስቲያናችሁን በማክበር አባትን ለማክበር ላደረጋችሁት ሁሉ አመሰግናለሁ በማለት አባታዊ መልእክታቸውን አስተላልፈዋል። በእለቱ የእህት አብያተ ክርስቲያን አባቶች የተገኙ ሲሆን የእንኳን አደረሰው መልእክት አስተላልፈዋል። የመረጃ ምንጭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ስርጭት